ስለ ነጻ ፈቃድ እኮ አይሰማም እየተባለ ነው። በእርግጥ ተደዋውለን ተደዋውለን ያስብላል እኮ በእውነት አውግስቲን በነጣ ፈቃድ ነጣ ኮመን ተላውሩ በቃ እናንተ ጋ ይስተላል እንዴ? ቆይ የጆሲም አይሰማም እንዴ? ጋይስ አንተ የጆሲም ካልተሰማ በጣም ነው የሚደብረው በእውነት የጆሲም የጆሲ ራሱ የጆሲ ይሰማ ነበር ጋይስ። እስካሁን ግን ይሰማል፣ ይሰማል። እንግዲህ እያደረጉኝ ነበረ በጣም አሪፍ በጣም አሪፍ በጣም አሪፍ። እና የንስ በቃ በርቱ ምናምን። ጌታ በነገር ሁሉ ደግሞ ይርዳችሁ። እኔ ወደ ስራ ልመለስ። አሹ፣ ኦኬ፣ አሹ አይደለም። ማን ነው? እሺ ይብራ አዲ እኔ እኔ ያው እኔ በጣም በጣም በቃ እንዶ ሙዶ ሶስሮን አሹ ብዬሽ ነው የሚጠራው። አይደብራችሁማ፣ ኤስድሮስን ባይዚ አንተ እሺ ይገባህ። ግን እንዲ ገብታ ላይፍ አትጠይቅ እንዴ። ኤስ ድሮስም አይታያችሁም? ጋይዝ፣ አረ ለኛ ፖዝ ነው አሉ። ኤስ ድሮስም በል በል፣ እንግዲህ መልካም ውሉንላችሁ። አብዛኛው ሰው እየታየም አይደለም። እኔ ነበርኩ የምታየው እኔም ልውጣና ቻው እሺ። አኬ በጣም ነው የምናመሰግነው። ጊዜ ያስጥልን። እኔ ጋር እራሱ ፍሪዝ አድርጓል እና ሊዘጋ ነው መሰለኝ፣ እየተሽከረከረ ነው። ካልዘጋ መቀጠል ትችላላችሁ። እኔ ግን መንካት አልችልም። ምንም ስክሪን እየነካሁ አይደለም። ይታየዋል እንዴ ላንተ? ኦኬ። እሺ እሺ። እኔ ኮመንት አይታየኝም። ኮመንት አይታየኝም። ጆሲ አሁን ጆሲ እንትን ይላል ሲናገር ሰማሁት። የፊሊ ችግር አይመስለኝም፣ የስትሮስም ይመስለኛል። አንተ ላይ የሆነ ነገር ግልጭ አድርጎ አላፑና፣ ከዛ እነሱ ቢወጡ ቢገቡ ምንም የሚያመጣው ለውጥ የለም፣ ይዘጋል። ያጋጥማል። ትናንትና ምን አይቻለሁ? ሙሉ ቤት አቤል ሲያወራ እዛ ይሰማቸዋል፣ እኛ ከታች አንሰማ ምናምን። እንደዚህ ያደርጋል አንዳንዴ። አሁን አኬ ወጥቷል። አኬ እስከሆን አለ ይታየኛል። ትልቁ ላይ ነው ያለው። አኬ ማን ነው? አጋቱን ድምፅ ራሱ ተቀይሯል። እሺ፣ በቃ ሰላም ደሩ ሁላችሁም፣ እናመሰግናለን። ጆ ሁላችሁም ሰላሙ ነው።